ስሜ አዳነ ዳሞት ይባላል። ሆኜ የመጣሁት ከሳውዝ አፍሪካ ከኬፕተን ከተማ ነው። እንግዲህ ደስ ይለኛል ማለት እግዚአብሔር ብዙ ነገር አድርጎልኛል። ቤቴ ላይ እግዚአብሔር በከተማችን በጣም ብዙ ነገር አድርጎልኛል። ከዛም ደግሞ በጣም ስፔሻል የሆነ ምስክርነት ኔጋ ያለው የዛሬ ዘጠኝ ወር ፌብርዋሪ ናይን እኛ ከተማ ጻዲቃን ጉባኤ ቤተክርስቲያን ውስጥ ነቢዬ ሄኖክ መጥቶ ሲያገለግል እኔንና ባለቤቴን ከጉባኤ ውስጥ አስነስቶን መድረክ ላይ ሲያገለግለን ነበር። እንግዲህ ማለት ምን አይነት ቃል ነው የመጣልኝ? አስገዳጅ ቅባት በሚለው ርዕስ ላይ ነበረ ሲሰብክ የነበረው። እግዚአብሔር በጣም ድንቅ ድንቅ ተአምር ነው ያደረገው። ቤቴ ውስጥ ከዛ በፊትም በቴሌቪዥን በቲቪ እየተከታተል ቤቴን፣ ህይወቴን፣ ኑሮዬን፣ ልጆቼን እግዚአብሔር በጣም በብዙ ባርኮኛል። ግን የዛ ጊዜ የሆነው ነገር ከተማው ላይ አነጋጋሪ ነገር ነው የሆነው። ምንድን ነው የሆነው? ፌብርዋሪ ናይን ላይ እሁድ ማታ ዘጠኝ ሰዓት ላይ ጉባኤ ውስጥ በአስገዳጅ ቅባት የምሰጥ ቁልፍ አለ፣ በዚህ ኮርኔር ላይ የምሰጥ ቁልፍ አለ ብሎ የእግዚአብሔር ሰው ነቢይ ሄኖክ ሲያገለግል፣ እኔም ባለቤቴም አምን ብለን ተቀበልን። የዛን ቀን የእግዚአብሔር ሰው በሚተነቢበት ሰዓት እጄ ላይ የቢዝነስ ሰው ነኝ ስራ እሰራለሁኝ። እኛ ጋር ኖርማሊ ህቁብ ገብተን ምን ብለን ከዓመት በኋላ ከሁለት ዓመት በኋላ ሱቅ መግዛት ያለ ነው። ኖርማል ነው። የተለመደ ነው። የተለመደ ነው። ግን በዛ ሰዓት እጄ ላይ አንድ ሺ ብር መቶ ሺ ብርም ያስቀመጥኩት ብር አልነበረም። ሱቅ ገዛለሁ ብዬ ቢዝነስ ማለት ተጨማሪ ቢዝነስ እዚጋ ገዛለሁ ብዬ ምንም ነገር ረዲ ባለሆንኩበት ሰዓት ጌታ ሲናገር አስታውሳለሁ። ቦታውን ሁሉ ሲናገር ነበር። እሺ በዚህ ኮርነር ላይ እግዚአብሔር በቅርብ ቀን አሳልፎ የምሰጥ ቁልፍ አለ ብለ ሲታገለግል አምን ብለን ተቀበልን።

ቢዝነሱን ከዛ በፊት ለብዙ ቀናት ብር ይዤ መጥቼ ይሄን ቢዝነስ ሽጥልኝ ስል ማይሰጥ ነበር። እሺ፣ እንደዚህ መኪና ተደግፌ ቆሜ ባለ ባለሁበት መጥቶ አዳነ ምን እየሰራ ነው ስለኝ፣ አይ ልጆችን ከስራ ቦታ ድሮፕ አድርጌ ልሄድ ነው ስል፣ ታዲያ ምን ታስባለህ? ይሄኛውን ቢዝነስ ልስጥ አለኝ። አሜን ብዬ ተቀበልኩኝ። ማለት ሱማሌውን ነው አሜን ያልከው። የእግዚአብሔር ሰው የተናገረው ቃል ወደ አሁኑ አእምሮዬ ውስጥ መጥቶ ክሊክ አደረገኝ። እሺ ላስት ዊክ ነው የተገለገልኩት የፌብሩዋሪ 9 ላይ እንደዛ ተብዬ ኔክስት ይሁን ላይ ይሄን ቢዝነስ ውሰድልኝ ሳንቲባል ነበረ። አሁን እቀበላለሁ አልኩኝ። ከዛ ማታ ነበር ኦኬ ጥሩ ነገ ስምሳ ላይ ምሳዬ በለን ተገናኝተን እናወራለን ብዬ ቀጠርኩኝ። ሁለተኛ ቀን በማግስቱ እዛ የሆነ ጋር ተገናኝተን ምሳዬ በለን አወረን። ሳንቲሙ በዛን ቀን ይሄን አይል ብር አዘጋጃለሁ። ኔክስት ማንዘር ደግሞ ያን ያለውን ልጨርስ አልኩኝ። አረ ላንተ ችግር የለም ቤቱም ውሰድ አለኝ። አሜን። አስገዳጅ ቅባት አስገዳጅ ቅባት እንግዲህ እግዚአብሔር ተናግሯል። በዛ ሴም ዊክ ላይ እግዚአብሔር ረድቶኝ ብሩ ከየት ይምጣ ከየት ይምጣ የሚታወቅ አይደለም፣ እግዚአብሔር ነው የሚያውቀው። ክብር ለጌታ። እግዚአብሔር ረድቶኝ ቢዝነሱን ተረከብኩኝ። እግዚአብሔር ደግሞ በዛው ቢዝነስ በሌላውም በጣም በብዙ ባርኮናል። የእግዚአብሔርን ሰው እንግዲህ ታንኩ ይላለሁኝ። አይ ላቭ ዩ በጣም እንወደሃለን። ዊ ላቭ ዩ ልጆቻችን በጣም ነው የሚወዱ። ስፔሻሊ የሁለት ዓመት ልጅ አለኝ። ባለፈ ቤት ገብተ አይተሃል። አዎ ያ ልጅ ጂፒኤስ ቲቪ ሳይከፈት ምግብ የሚባል ምግብ አይበላም። እኛ ቤት ልጆቻችን ይወደዋሉ። እኛ እንወደሃለን። ከተማችን ይወዱዋል። ድሮ ከፍታ ተባረክልኝ አለ። ባይ ተ ዌይ ቆይ፣ ባይ ተ ዌይ አንድ ምንም ምንም በሌለብን ሰዓት አሁን ዛሬ ላይ ቢዝነሱ በጣም እግዚአብሔር ይመስገን እግዚአብሔር ባረኮነ አየሁት፣ አይደል ምንም አሁን ምንም በዛ ፍራፍሬ ቤት ላይ ልብስ በነበረና ባለቤቴ እዛ ቆማ አንድ እቃ ሳይሸጥ ይውላል። ከጂፒኤስ ር ማዱር ከፍታ ጂፒኤስ እንትን ከፍታ ቀኑን ሙሉ እየዘላለች ነው የምትውለው። ቀኑን ሙሉ የምስጋና አይወደ ነው የምትኖረው። እግዚአብሔር ወደ አሁኑ ቢዝነሱን ቀየረልን፣ በብዙ ተባርከናል። ከዛም ደግሞ ይሄ ብቻም አይደለም ከናይን ማንዝ ወዲህ ቤታችንን ገብተ ጸልያልን ተባረኩ ብላይ ባርካን ወጣይ ከዛ ወዲህ በዚህ ከተማ የዛሬ ወራ ነው ወደዚህ የመጣሁት ሲመጣ የመጣሁት እኔ ትንሽ ነገር አስቤ ነው እግዚአብሔር እኔም ያላሰብኩት ማንም አስበውን ትልቅ ነገር በዚህ ከተማ አድርጎልኝ አዲስ አበባ አዲስ አበባ ውስጥ ምንም የምታሰብ አይደለም። የሆነው ፊቱ ራሱ ብልጽግና ነው፣ ፕሬዝ ጋር ከዛ ላስት ማክሰኞ ነበረ ተመልሼ ማሄድ ነበረብኝ። በለቤቴ በፌስቡክ እንትን ላይተህ አንተ እንደምትወጣ አውቃ እንዳትመጣ ቲኬት ትንቀይርና ነብዬ ጋ ሳትመሰክር እዛ እሱን ሳታገኝ እንዳትመጣ አለችኝ። ኦኬ አልኩና ወደ አሁን ቲኬት ቀየርኩኝ። እግዚአብሔር ደግሞ አሁን እዚህ ቆምቤ ሲመሰክር በጣም በብዙ በብዙ እንደሚባርከኝ አውቃለሁ። ከፍታን የመውረስ ዓመት ብለሃል። ከፍታውን የሚወርድበት ዓመት ነው። ከዚህ ሂጅ መውረስ የምፈልገው ነገር አለ። የኖርማሊ ንግግር ሳይሆን ከውስጥ ያመንኩትን ነው የሚናገረው እግዚአብሔር እንደሚረደኝ አውቃለሁ። ቃል አውጠልኝ። ከዚህ መውረስ የምፈልገው ነገር አለ በጌታ በኢየሱስ አሜን። እንደ ሄድክ አስገዳጅ ቅባት ከፊት ይለው እግዚአብሔር ያሸንፍልን። አሜን፣ ይሁን አለ ሆነ። አሜን። እኔ ከመጣሁት ከዋጅቱ ነው፣ ከዱ ከምን ነው መጀመሪያ፣ 2014 ግንቦት 12 ነው እዚህ ቤት የመጣሁት። እዛ ያን ጊዜ ብዙ ችግር አለ፣ ብዙ በጣም ተሸግሬ ነበር። በቃ ሁሉም ሰው ጠልቶኝ ነበር። ማንም ወደኔ የሚቀርብ ሰው የለም። ያጣ ሰው ታውቃላችሁ፣ ማንም የሚቀርብለት ሰው የለም። ማሬት መቶ አምስት ነበሬ ያንን ሁሉ ለሽግር ሽጬ ከሽግር ውስጥ ታውጣለሁ ብዬ መሸጥ አልተቻለ። ከዛ እዚህ መጣሁኝና እዚጋብሔር ሰው ቃል አውጣለኝ ብዬ ወረቀት አምትቼ ቃል አውጣለኝ። ሁለት አመት ሙሉ ያልተሸጠ መሬት በአንድ ሳምንት ተሸጠ። ዛበና መዝግሎ ከዛ ሄድኩኝ። መጀመሪያ ከዛ እዚህ ቤት ስንመጣ ጊዜ ነው መሰለኝ ግን አላስታውሰው ቲቪ ክፍያ እስቲ ምትረዱን ሰዎች ምናምን ሲሉኝ ምንም የለኝም። ምን ያን እኮ በኋላ ገባው በኋላ የሆነ ካምላክ አንድ ሰው ሲጠይቅ አምስት ሺህ አንድ ሰው ከአንድ ሰው ወሰድኩት እዛ ያን የባርኮት ተማልሽ ደሞ

ያለንበት ቤት የለም። በቃ ጠንቋይ ቤተ ወሰዱ። ምንም በቃ አልታ፣ እች እንደዚህ ከሆነ እንደው ትቀራለች፣ እንደዚህ ቁጭ ብላ ከተቀመጠች እንደዛው ትቀራለች። ከዛ ባዶ ነው፣ ምንም የለም። ውስጥ ዘ ውሃ ጨምሬ በእምነት የሆነው አምላክ ወደ ደም ቀይሯል ብዬ ሰጣት። የትን ቦታ ሄደች፣ ያን ቦታ ነደች፣ ዳነች። ያለች ዛ ሀሌሉያ አሁን ወደዚህ ስመጣ ያንን መድኃኒት ገዝተልኝ አትለኛለች። አማኝ አይደለችም። ያንን መድኃኒት ገዝተልኝ ና አትለኛለች። ኢየሱስ ጌታ አሜን። ከዛም ደግሞ ጠርፎ በቃ እኔ ሁሌ እመጣለሁ እዚህ ሁሉም አሁንም ባርተን ቴም ሁሉ ጊዜ ከእናንተ ጋር ነኝ። እግዚአብሔር ደግሞ በብዙ መንገድ ባረከኝ። ስራም እሰራለሁ እርሻም አርሳለሁ። አንደኛ ገበሬ ተብዬ ደግሞ ተሸልማለ ተሸለም

እግዚአብሔር ሰው ደግሞ እሺ ሳምራይ ትባላለሁ። የመጣው ከሳሪስ ነው። እዚህ ቤት የተደረገልኝ ነገር ከመጣው የሚሰራበት ድርጅት የደረጃ እድገት ብለው ደብዳቤ ሊሰጠኝ ነበር፣ ግን እድገት አልነበረ፣ ነገሩ ወጥመድ ነበር። እና የሽያጭ ስራ ከምሰራው ስራ ተጨማሪ እንዲሰራ የደረጃ እድገት በሚል ደብዳቤ ተሰጠኝ። እዛ እኔ እሱን አልቀበልም ብዬ ስራዬን በገዛ ፈቃድ የለቀቅኩ ማለት ነው። እዛ አስራ አምስት ቀን ቤት ከተቀመጥኩ በኋላ በእጥፍ ከነበረኝ ደሞዝ በእጥፍ በተሻለ ደሞዝ ተጠርቼ አዲስ ስራ ጀመርኩ ማለት ነው። ሌላው ደግሞ ቀኝ ጡቴ ላይ ወደኋላ ለመለስ፣ እዚህ መች መጣሽ? እግዚአብሔር ሰው ምን ነበር ሲያውጅ የነበረው ቃል በሁሌ የሚከፍተውን የቴሌቪዥንን ጂፒኤስ ብቻ ነው። እና በጂፒኤስ እየተከታተልኩኝ ዛሬ የመጨረሻ ቀናችሁ ነው ቤት የምትቀመጡበት፣ ምስክርነት የኖክ እያለ አሜን እያልኩ ነበረ። ወዲያው በነጋቱ ተደውሎ ይሄ መልእክት እንደሰማው በነጋቱ ተደውሎ ከነበረኝ ደሞዝ በእጥፍ አዲስ ስራ ጀምር ያለሁ ሳምንት ሆኖኛል፣ ከጀመርኩ ጌታ ይባረክ። ሌላው ረስኩ። ሌላው ደግሞ ቀኝ ጡቴ ያመኝ ነበረ። ከዚህ ዘይት ወስጄ ነበር እና በሚያመኝ ወቅት ማታ ማታ እየቀባው እተኛ ነበር። አሁን ምንም ህመም የለም፣ ተሽሎኛል። እግዚአብሔር ይመስገን። ጌታን አመስግኑልኝ።